ነው ይብል በየልናገር በደዘበ ይዳቹ አንቢ ወይኔ አላነበብ ለነዚህ ማለት ነው። የእግዚአብሔር አፍን የሚያጽድበት ሽንት ቤት ሳይሆን ማለት ነው፣ ለነሱ የጥርስ ብሩሽ ነው የሚያስፈልገው። ወይ ብሩሽ ወይ የሆነ ነገር ታውቃላችሁ፣ ማጅላ የሚባል ያው እቃ የምናጥብበት በጣም ወይ የሆነ ነገር ሲቆሽሽ እንትን ምናደርገው ያ ይሄ ነው የሚያስፈልጋችሁ፣ ወይ ይሄ መጠረቢያ

ምንድን ነው ተመልካችን ታጣ ለምናምን እያዳችሁ ነው? ለምንድ ነው ተመልካችን የሚያጠው? ቡሩክ አንተ ተመልካችን እያጣ ነው። አንቴን የሚወዱ ኦዴንሶች ነበሩ። ኦዴንሶች አሁን እየተቀየረ ይገኛል። ያ ምንድ ነው፣ በአንተ በአንቴ ምክንያት ነው እንደዚህ እየሆነ ያለው። ምንድን ነው ምን ተፈጥሮን አልገባኝ። ምን ይኮ ይሆ ሰጠቻችሁ፣ ውሰዱ እንግዲህ ውሰዱ ነው የምላችሁ። ሀይሚዬ ማለት ነው ይመችሽ። አዎ እንደዛ መቃጠል ነው ያለ አቃጣያቸው ና ኪንግ ቂንቅናሞች ይምር ነው ምልሽ እማቸም የማይገባችሁ ምድረጅል ማለት ነው። አዎ ውሰዱ ይሄ እንደዚህ ማለት ነው ላቸው። እንደዛ እናንተ አስር ያውራችሁ ትውላላችሁ፣ እሷ ግን አንድ የጻፋችሁ እንትን ስቶሪ ሁላችሁም በጣም ያቃጥላችኋል። ተቃጠሎ ነው የምላችሁ። ተቃጠሉ በክቱላ ምን በጣም ፈላባችሁ? ምን በጣም ምኖ ነው የባሰባችሁ ነው ምላችሁት። አረ በኢየሱስ ስም ግን ይመችሽ፣ እሄም ይመችሽ ማለት ሰተሻል። እውነት እውነት፣ ይሄ አፉን ይሳላ ጸዳ። ዝም ብሎ አፍ ዝም ብሎ ሰው ላይ አፉን ይከፍታሉ። አፉን ማጸዳት ነበራችሁ ገባችሁ? ከማውራታችሁ በፊት እኔስ ማን ነኝ ብላችሁ አስቡሽ። ስለሰው ማውራት እንተውና። ሰላም ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ይሄ ምየን እንትል ስቶሪዎቹን አምጥቼ እዚህ ጋር ለጥፍ ያለው አይታችሁ ታልብያን። እኔ ሳቅ ነው ፈረስኩት። እራሱ ሳቅን ጨርሴ ነው እንደዛ ማልስ መስጣት ማለት ብዙም፣ ግን ጥሩ ነበር። ለምን ሰጠሽ? ሰዎች በጣም ፈላባችሁ በጣም ምን፣ በሰላም ነው በጤና ነው? አረ ለጤና ያርግላችሁ። እንደ ሰው ማ እንደዚያማ ተመልካችን ተመልካችን አጣብሮ ከር ያለ ነው ሰው ልጆቹ ጤነኛዎች ናቸው ወይ አልገባኝም ምን በጤና ነው ይላችሁ እሺ ለጤና ይምር ነው የምላችሁ ለጤና ምላችሁ ወይ በስመ አም ወልድ እኔማ በሳቅ ነው የፈረስኩት ዛሬ እውነት ትለያለች በነገራችን ላይና እንደዚህነት ምርጥ ምርጥ እንትኖችን ሲጭባቸው እና ወዶች በጣም ወዳቸዋለሁ ሀይሚዬ በጣም ነው ያሳቀችኝ ይሄ ስቶሪ ናይቼ በሳቅ ፈረስኩት ይላላችሁ እረ በስማም፣ ግን ላሞች መቼ ነው የምትነቁት? መቼ ነው ሰው የምትሆኑት? እናንተ ይሄ ሁሌም ጅል ናችሁ። እናንተ ጅሎች እየመቻቹ፣ ለማንኛውም መልካም።